ግን ዞሮ ዞሮ እነግርሃለሁ። በህልም ስትሮጥ የምትመለከተው ጸሎት ከጀመርክበት ጊዜ ጀምሮ ከሆነ ነፍስህ ከአጋንንት ስርዓት እያመለጠች ነው፣ ወይም ደግሞ የተቅበዘበዘ የሆነ ልትጨብጠው የተቸገርከው አንድ የሆነ ነገር አለ። ግን የገባህ ነገር አለ፣ መሮጥ እንዳለብህ ገብቶሃል። መሮጥ ሲባል በነፍስ በመንፈሳዊ ህይወት በማንነት ማለት ከሆነ ነገር ማምለጥ እንዳለብህ ተረድተሃል። ግን ሮጦ መደበቅ ማለት ለጥያቄዎችህ መልስ ማግኘት እንዴት እንደምትችል ግራ መጋባት ማለት ነው። አንድ ሰው ሮጦ ከተደበቀ የተደበቀው ቤተክርስቲያን ካልሆነ ወደ ቤቱ ሮጦ ካልገባ ወይም ወደሚያውቀው ሰው ሄዶ ካልደረሰ የምታውቀው ሰው ጋር አጠገብ ሄዶ ካልቆምክ የምትሮጠው የድካም ሩጫ ነው፣ ከንቱ ነው። ወይም ደግሞ ከሆነ ነገር ብቻ ለመሸሽ ለማምለጥ ነው የሚል ትርጉም ያለው ግን ወደምታውቀው ቦታ ሁልጊዜ ስትሄድ አሁን ተራራ መውጣት ካለብህ እዛ ተራራ ላይ የምታውቀው ሰው ካለ ገደልም ይሁን ምንም ይሁን ብቻ የምታውቀው ሰው ድምፅ ከሰማህ ጥሩ ነው። ወደዛ ሰው ከሮጥክ ግን የምታውቀው ሰው ካልሆነ ወይም የምታውቀው ቦታ ካልሆነ ቆም ብለህ ማሰብ ይገባሃል። አንድ የሆነ በህይወትህ ላይ በከንቱ የሚባክን እድሜ፣ ጉልበት፣ ጊዜ አለ ማለት ነው። የምትደበቀውም ከራስ ሀሳብ ነው። ወይም ደግሞ ከሆነ ነገር እየሸሸህ ነው ማለት ነው። ትርጉሙ ግን ጥሩ ነው መንቀሳቀሱ፣ መሮጡ። ወይም ደግሞ አንድ የሆነ ነገር እየተከተለህ እንደሆነ አንድ የሆነ ነገር ሊመጣብህ እንደሚችል እያሳሰበህም ነው። በህይወት ዘመንህ በተለይ በአሁን ባያቆምህ በህይወት እያለህ ዝም ብለህ የምትረዳው በኮመን ኖሌጅ የምትረዳው ነገር አለ። ያንን የምትረዳውን ነገር አሳድገው፣ ወይ ወደ መንፈሳዊ ነገር ገልብጠው ማለት ነው። ዝም ብለህ አትሩጥ፣ ቆም ብለህ አስብ። ሩጫህ መልካም ሆኖ ሳለ በከፊል ደግሞ ለሆነ ነገር አካፍለህ ማሰብ የሚገባህ አንድ ነገር አለ ማለት ነው። ግን ገና ጸሎት እንደጀመርክ ገና ጸሎት ወደ ጸሎት እንደገባህ ከሆነ የምትሮጠው መናፍስቱ ሸሽቶ ደንብሮ ሲሄድ ሲደነባበር ስጋ ላይ የተጣበቀ መንፈስ አለ ብዙ ጊዜ ስጋ ላይ ሆኖ የሚያስጨንቅ መንፈስ አለ ምንድን ነው ይሄ መንፈስ ምን አይነት ባህሪ ያለው ስጋ ስሜት ሲሰማው መንፈሱ ይሰማዋል መንፈሱ ሲሰማው ደግሞ አንተ ይሰማሃል አንተ ሳትፈልግ ሀፍረተ ስጋ የመቆም አንተ ሳትፈልግ ካፍህ የሆነ ቃላት የመውጣት አንተ ሳትፈልግ በህይወት በሰውነትህ ላይ በማንኛውም አካላትህ ላይ የሆነ ሳትፈልገው የሚመጣ የሚታዘዝ ነገር አለ። ያ ሁሉ የሚያሳየው ስጋ ያንተ እንዳልነበረና የተቆጣጠረ ኃይል እንዳለ ነው። ያ ደግሞ በስግደት የሚወገደው ቆም ብለህ መንፈስ ህይወትን አስተውለህ ስትሰግድ ስትጸልይ መንፈሱ ይደነባበራልና እና በህልም ሲታይ ብዙ ጊዜ እንዲህ ስጋ ላይ የተጣበቀ መንፈስ ብዙ ጊዜ ሲታይ በህልም ያሯሩጣል ያሯሩጣልና ነፍስ ነች የምታየው፣ መንፈሱ ሲሮጥ ነፍስ ነች የምታየው። ነፍስ ላይ ከተቀመጠ ግን በህልም ይሄን ነገር ማየት በጣም ከባድ ነው። ነፍስ ላይ ከተቀመጠ ወይ በገሃድ በስነስርዓቱ እንዴት ነው ዋናው ጊዜ፣ እጸልያለሁ፣ እጸልያለሁ እምቢ ይለኛል፣ ፋልማለሁ፣ ጋደላለሁ፣ የሆነ ጾም በቃ እንደዚህ በጣም ሮጥ አለሁ ግን እምቢ ይለኛል የሚሉ ሰዎች ወደ ነፍሳቸው የተጠጋ መንፈስ እንዳለ ማሳያ ነው። በአንድ በኩልም ስታስበው ደግሞ የሚጸልዩት የሚሰግዱት አላማ የሌለው ጸሎትና ስግደት ስለሆነ ሊሆን ይችላል። አላማ ማለት ምንድነው? መጀመሪያ የነፍስ ጉዳይ፣ ከዛ የስጋ ጉዳይ፣ ከዛ ደግሞ የቤትና ምድራዊ ጉዳይ። ስጋ ጉዳይ ሲባል ስለስጋችን ስለማንነታችን ማሰብ፣ ስጋ የማጽዳት ከዝሙት ከሐሰት ከምናምን መጽዳት፣ ከዛ ቀጥሎ ስለቤት ማሰብ። እንዲህ ቅደም ተከተሉን ከጠበቅ ነገሮች ይስተካከላሉ ብዬ አስባለሁ። ያው የምትለው ነው ያለ ነው። ይሄ ሁለተኛም አጭር ናት። ትናንትና እኔ ያለምኩት አጋጣሚ ትናንትና ጊዜ ነበረኝ እና ከስታ ስመጣ ከዛ አርጋኖ ጸልዬ ተኛው እና አርጋኖ ጸልዬ ትንሽ ተኛው። ከተኛው በኋላ በቃ በህልሜ፣ በቃ ሁሌ እንቅልፍ ብዙ አልተኛም፣ በብዛት ግን አይመጣኝም እንቅልፍ። ግን በተኛሁበት ጊዜ ደግሞ አንዳንዴ ማልመው ጊዜ አለ። አሁን ትናትና ያለምኩት ስራ ቦታ፣ በትክክል ስራ ቦታ ነው በህልሜ ያየሁት እና ከዛ ስራ ቦታ የኢንፊጅን አለ አይደል? ኢንፊጅን የሚወስዱበት ግሉኮስ እንደዛ መርፌ ያለው ጫፍ ያለው የሀይል ምምኑት ወስደው ማለት ነው። በዛ ጫፉ አርዶ እዚህ የእጃችን እንትን ያሉ ስሮች ምን የደም እንትን ያሉ ማለት መተላለፊያ በዛ አስገብቶ አንድ ደም ስር በዛ አስገብቶ ደም በቃ መጥቶ መጥቶ በአፉ ነው የመጠጠው ይመስላል። በአፉ የምትጣርጎ ወስደው ከደሜ ከደም ስሬ ማለት ነው። ደም ልክ እንደ ደም ስትሰጥ የሚረጭ ደም አለ አይደል? እንደዛ ያየሁት በቃ ያየሁት በህልሜ ያው ነው ግን በቃ ደውላት ነው የሚመስለኝ። እንደዛ ሲወስድ አየሁት። እዚያ ስራ ቦታችን ነው ስራ ቦታችን መግቢያ ምን ደምህን የወሰደው ደማው ከደም በደም ስሬ በቃ ልክ እንደ ኤንፊጂን የሚገባበት እንትን አለ በእሱ አድርጎ መጥቶ በቃ ደም የወሰደው ልክ እንደምታየው እንደሆን ነው የሚመስል። ደግሞ ማን ነው ምትለይተዋል ሰው ለየሁትም። ግን እዛ ስራ ቦታችን ሆኖ ስራ ቦታ እዛ መግቢያ ስራ ቦታችን ከመግባታችን በፊት ሰዓት እስከሚደርስብን ቆም ብለን እንትን ምንበታለን ምንጫወትበት ምናምን በቃ እዛ መግቢያ ሆነ ከመኪናው ረጀ ቆሜ በቃ እሱ ነው የሚታኛለ በደም ስሬ በቃ ደም ሲወስድ። ብቻ አዎ፣ ብዙ ጊዜ ደም ደምህ ፈሶ ወይ ውሻ ወይ የሆነ ሰው መጥቶ ደምህን ወይ ሲረግጠው ወይ ውሻ ሲል ሰው ወይም ደግሞ የሆነ ሰው ሻል ብሎ ደምህን እንግዲህ በሳይንሱ በስሪንጅም ሊሆን ይችላል ሲወስደው፣ ከታየ ከህይወትህ ላይ የሆነ የተካፈለ አንድ የሆነ ነገር አለ። አንተ ሳትፈልገው የሆነ የወሰደብህ ነገር አለ። እድሜህም ሊሆን ይችላል፣ ጊዜህን ሊሆን ይችላል። ስራህ በጣም ከእግዚአብሔር ጋር እንትን ሆኖብሃል፣ በጣም ተሻምቶብሃል ብዬ የማስበውና ደም ከተወሰደ ከህይወትህ ላይ ሊወሰድ የማይገባው ወይ ጊዜ ወይ ደግሞ ጉልበት ወይ ደግሞ ማንነትህን፣ ምናልባት እንግዲህ የስራው ጸባይ ምን እንደሆነ ባይታወቅም ያ ነገር ጥሩ አይደለም። ደም ሲወሰድ ከታየ ጥሩ አይደለም። የስራ ጸባይ ምን እንደሆነ አልጠይቅህም። በእርግጥ ግን ብዙ ጊዜ ስራው ከእግዚአብሔር ጋር ማይሄድ ከሆነ ሙሉ ጊዜህን በቃ አሁን ለምሳሌ ጹም ጸልዩ፣ ወይም ለተለይ ንስሐ ግቡና ቁረቡ ሲባል ኧረ ገና ብዙ ስራ እሰራለሁ ሚሉና ጠዋት ሰንበትንም ሽረው ስራ የሚሰሩ ሰዎች አሉ። በጣም በቃ ጊዜያቸውን አባክነው በጣም ገንዘብ ለማትረፍ የሆነ ቤት ቤተሰሪ ደም የለውም ይባላልና በቃ የሆነ ዓላማ እስከሚከናወን ድረስ በጣም ለፍተው የሚሰሩ ሰዎች አሉ። ግን ለድካም ለከንቱ የሚሆን ነገር ነው። ደም ሲወሰድ ከታየ ብዙ ጊዜ ያ ነገር ከንቱ እንደሆነ ከአንተ ውስጥ ደግሞ ከሕይወትህ ላይ የሆነ የተጋራህ ነገር አለ አንተ በራስህ ደም ላይ በራስህ ሕይወት ላይ የተጋራህ ሌላ ኃይል እንዳለ ማሳያ ነው። ስራው የስራው ጸባይ ደሞዝ ገንዘብህ ሊሆን ይችላል። ያው ስራ ኖርማል ስራ ነው። ችግር የለውም። አን ብናገርበትም ኖርማል ስራ የሆነ ካምፓኒ ነው ስራ ካምፓኒ ነው የሆነ ያው፣ እንደዚህ ፎርክሊፍት አለ እንትን ምንም ይበቃ የሚሰቅሉ የሚያወርዱ እንደዚህ አይነት ነው የኔ ስራ። አዳር ሙሉ ቀን ተሰራው ወይስ ሽፍት አለው? አዳር አለኝ። በሁለት ወር ሁለት ሳምንት አለኝ አዳር። አዳር በጣም አልወደውም። ይመስሉ በጣም ያበሳጭ አዳሩ። አዳር አለኝ ሁለት ሳምንት ማለት ነው። እንደላ ጧትና ከቀን ማለት ነው ጧትና የለው ጧትና ከሰዓት ማለት ነው ያለኝ። ይሄን ይሄን ነው የደሰራው። ከዛ ላይ ገንዘብ አስራት ታወጣለህ። በአንድ አቅም ያወጣለሁ። አስራታው ጥሩ ነው። ቀጥሎ ይሄንን ሲወስድብህ የነበረ መንፈስ እንደሆነ እያሳየህም ነው። በፊት ከመንቃት በፊት በዛ ሰዓት ላይ ህይወትህን የተካፈለ ኃይል እንዳለ ማሳያም ነው። ከጓደኞች አብረሃ ከምትሰራቸውን ሰዎችም ሰላቢ መንፈስም አይጠፋም። ብዙ ጊዜ ያንተ የሆነውን ነገር ላብህን፣ ማለት ነው ደምህን ወሰደ ማለት ያንተን ድካምን ህይወትህን ለአንተ ሊሆን የሚገባቸውን ነገሮች የሚወስድብህ ሰው ሊኖር ይችላል። ከገንዘብ ጋር ከህይወት ጋር ከዛ ጋር በተገናኘ ራስህን ቼክ አድርግ። ከህልሙ ጋር ነው እንግዲህ ብነግርህ የእውነት ነው አይደለም ወይም ሊመጣ ይችላል። ለወደፊቱም ደግሞ መጠንቃቄ ማድረግ ያለብህ ነገር እንዳለ ነው የሚያሳየው። ልክና ሁሉ የምትላቸው እንዳሉ ናቸው። ሁሌም ስናዳም ስንጠማ፣ ስንሰማም ሁሉ ትክክል የሆነ ነገር ነው ታረግልን ሁሌም እና ይገባኛል አንድ ደግሞ የመጨረሻ ህልሜ አጭር ነው ማለ መሆን ሜንጃ አጭር መስሎ ሆኖ እንጂ ህልም ገና እንደተኛ ያየኸው ህልም ከሆነ ይጠፋል ይባላል። ሌሊት ስድስት ሰዓት ላይ በጣም በተለይ ህልም ያለ እንቅልፍ ከወሰደ በኋላ የምታየው ህልም ይጠፋል። ሊነጋጋ አካባቢ የምታየው ህልም ነው በብዛት የሚታየውና፣ ብዙ ህልም እኮ ያል ሰው ቢያንስ በአንድ ሌሊት አራት ሶስት ህልም ያል፣ ግን የሚያስታውሰው አንዱን ወይ ሁለቱን ነው። ያ በጣም ልክ ነው። አንዳንዴ ይጠፋብኛል። ሶስተኛ ህልሜ ደግሞ ትምህርት ቤት የማርበት የነበርኩ ትምህርት ቤት ነበር። እዚህ ሀገር እዛ ማርበት የነበርኩኝ አስተማሪ ነበረች፣ የዚህ ሀገር ቋንቋ የምታስተምር አስተማሪ። በዛ ደና ነበርኩኝ በዛ ትምህርት። ከዛ በቀደም ያለምኩት ትምህርት ቤት እንትን ሆነን ተፈትነን፣ ፈተና ተፈትነን ከሀያ ነበር ፈተናው። መጀመሪያ ሚስተር ነው ደግሞ የፈተናው መጀመሪያ መግቢያ ትምህርት ቁጭ ብለን አጋጣሚ መጀመሪያ ፈተና ነበረች። ከዛ ሁሉ ትምህርት ቤት ልክ ነው ምነገር

ከፈተና ጋር ደግሞ የሆነች እንትን ካርድ የምትመስል የትምህርት ቤት ካርድ መንቀሳቀሻ አለ አይደል እንደዛ ሰጠችኝ እንደዛ ሰጣኝ በቃ ደስ ብሉኝ የሁሉ ሰው አንጨብጭ በሉኝ ምናምን ቁጭ አልኩኝ ይሄን ያየኸው አዎችን አጣው አዎ ፈተና መፈተን ፈተና ስታልፍ ማየት ማለት አልፈኸዋል ሳይሆን ልታልፈው የምትችለው አንድ የሆነ ፈተና ምቷል እና አይዞህ አትፍራ ነው ብዙ ጊዜ ህልም በህልም ፈተና ማለፍ አልፈኸዋል ማለት አይደለም ህልም ወደኋላ አሁንና ወደፊት ያለውን ነው የሚያሳየው። ግን ድል ስታደርግ ብዙ ጊዜ ካየህ ድል አርገሃል ማለት ሲሆን ድል ማድረግ ትችላለህ ማለት ነው። ድል ማድረግ ትችላለህ ማሸነፍ፣ መውጋት፣ ጠላትን የሆነ በጦር መውጋት ምናምን የምታሸንፈው ነገር ላይም ያለውና አትፍራ ነው። ይህንን ህልም የምታየው ደግሞ በፍርሃት ሰዓት ነው። በመዘናጋት ሰዓት ነው። የሆነ ውስጥ ሲሸበር የምታየው ነገር ነው። ፈተና ላይ መቀመጥ በህይወትህ ከፊት ለፊት የሚመጣ አንድ የሆነ የምትጋፈጠው ነገር አለ። ፈተና ፈተና ነው ወረ የትምህርት ቤት ፈተና ደግሞ ወደህ ፈቅደህ የምትገባበት ነው። ፈተና ልማር ብለህ ከገባህ በኋላ የሚመጣ አለ ማይቀር አለ። አንድ ተማሪ ከተማሪ ፈተና ይፈተናል። ስለዚህ አንተ ደግሞ ለአግባ ልውለድ ካልክ ደግሞ ያው ፈተና የማይቀር ነው ማለት ነው። ፈተና የማይፈትን ወይም የማይሳሳት ሰው የማይሰራ ሰው ነው ይባላል፣ ወይም የማይተኛ ሰው ነው ማይተኛ አያልምም ህልም ተፈርቶ ሳይተኛ አይታደርም ይባላል ስለዚህ አንተ ፈተናውን ስታልፍና ሲጨበጨብልህ ያየኸው አፈጻጸሙ እግዚአብሔር አንተን መጨረሻ ላይ እንደዚህ እንድትሆን ይፈልጋል ሴቷ የቤተክርስቲያን ምሳሌ ናት ወንበሩ ላይ የተቀመጥክበት ወንበር ደግሞ የአንተ የብቻ የራስህ ህይወት ነው በዙሪያ ያሉት ደግሞ በአንተ ተመሳሳይ አይነት ህይወት ውስጥ የሚኖሩ በለትዳርም ህይወትም የተለያየ አይነት ስራ የሚሰሩ ሰዎች ማለት ነው ግን ያቺ ካርድ ስጋና ደግሞ ናት። ያቺ ካርድ ጥሩ ሀሳብ ጥሩ፣ ሁሌ እንደዚህ እናስባለን። ባለቤቴ ጋ ሁሌ እናስባለን። ኧረ መቼ ነው እንደዚህ ምናደርገው? ኧረ መቼ ነው የምንቀበለው? ምናምን እንላለን። ወደ ወደፊት ነው ያልኩ። ለዚህ ነው አሁን አሸንፈው ሳይሆን የምታሸንፈው ነገር አለ። ግን ካርዷን ተቀበል ማለት ነው ስለአሸነፍ ካርድ ካርዱ የተሰጠ የሰጠች ያቺ ሴት ስለዚህ ከተና ያለፈው ቀኖና ውሰድ፣ ንስሐ ግባ፣ ቀኖና ውሰድ፣ ፈተናውን ተጋፈጠው፣ ስጋና ደግሞ መቀበል የምትችልበት ሁኔታ ላይ ሁን፣ ራስህን እዛ ላይ አስቀምጠው እና መጨብጨቡ ምን ማለቱ እነዛ እዛ ክፍል ውስጥ ያሉ ሰዎች በሙሉ በአንተ ትዳር፣ በአንተ ህይወት ማድነቃቸው ነው። ብዙ ጊዜ በህልም ማጨብጨብ ምንድን ነው የሚያሳየው? በአንተ ዙሪያ ያሉ ሰዎች ካጨበጨቡልህ ሁለት ትርጉምን ያለው ፊታቸው ምን አይነት ገጽታ ላይ ሆኖ አጨበጨቡና ሲያጨበጭቡ ደግሞ ፊታቸው የማይታይ ከሆነ እነዛ ሰዎች ለአንተ ያላቸው እይታ ይለያያል ትርጉሙ ማለት ነው። ፊታቸው እየታየ ከሆነ ሙሉ ማነታቸው ነው ለአንተ አድናቆት ክብር የሰጡ ፊታቸው የማይታይ ከሆነ ግን ችግር አለ እና በጆሮ ብቻ የምትሰማው ጭብጨባ ከሆነ ደግሞ በዙሪያ ያሉ ሰዎች በአንተ ህይወት ውስጥ የገቡ ሰዎች በአንተ ህይወት በአንተ ትዳር ላይ ያላቸውን አድናቆት እየነገረህ ነው። ያ ማለት ግን ይወዱሃል በጣም ያደንቁሃል። ትዳርህ ጥሩ ነው፣ ሚስትህን ትወዳለህ፣ ልጆችን ትወዳለህ ማለት ሳይሆን፣ ስለምትወድ ልጆች ሚስትን ስለምትወድ ሰዎች አንተን ስለሚያከብሩህ እንዳትሰናከልና ፈተና ለሌሎች ሰዎችም መሰናክል እንዳትሆን ቃሌ በአንተ ውስጥ ነውና እንዳትሰናክል ተጠንቀቅ እያለህ ነው። ማስጠንቀቂያ ነው። ባይዘው ጭብጨባ ልክ ነው፣ ልክ ነው። አዎ፣ ግን ሁሌ ደግሞ አንድ የሚፈታተን ነገር አለ። በቃ እንትን እንደዚህ ሆነ። አሁን በጾም ጊዜ ጾም ነው አይደል? ግን የሚፈታተን ነገር አለ። ወደ ሌላ ታስባለ ምናምን፣ ወይ ሌላ ሴት እንትን፣ የሚፈታተን ነገር አለ። አንዳንዴ ጭንቅላት ላይ ይመጣል። ይህን ነገር ትንሽ ያስቸግራል። ደግሞ ምንድን ነው እስኪ የሚያስቸግርህ ዋናው ነው? እንጃ በቃ አንዳንዴ የሆነ ዝም ብለ ሳታስብ ሌላ ሴት አእምሮ ላይ ትመጣለች። ሌላ ሴት የምታውቃት ትሆን ማታውቃት፣ በቃ ምሮ ትመጣና የሆነ በቃ የዝሙት ነገር የሚፈታት ነገር ደግሞ አለ። በሶስት አይነት መንገድ ነው በህልም በትዳር ውስጥ ሆነ ሴት ከመጣች ሊያውም የማታውቃት ሴት ከሆነች ማታውቃት ምትሆን የምታውቃት፣ በሶስት አይነት መንገድ ነው በህልም መ የምትገናኝ ሴት ለወንድ ከሆነ ማለት ነው። አንደኛ ትዳር ከመያዝ በፊት የምታውቃቸው ሴቶች ካሉ ከእነሱ ላይ ያለው መንፈስ አንተ ጋር ገብቶ ስለነበረ በፊት እግዚአብሔርን ሳታውቋ በፊት ገብቶ ስለነበረ አሁን ትዳር ስትይዝ ደግሞ አትችልም በዚህ ህይወት መቀጠል አትችልም። እኛ ከአንተ ጋር እያለን ማግባትም መውለድም ደስተኛ መሆንም አትችልም ብለው ሊፋለሙ ይችላሉ። የሚፋለሙህ ስጋና ደሙን የማትቀበል ከሆነ ወይም መንፈሳዊ ሰው ካልሆንክ ሚስትህን ነጭናጫ በማድረግ ቁጡ በማድረግ ስንፈቶሲ በመፍጠር አፍረተ ስጋን በማልፈስፈስ ማለት ነው ለሩካቤ ውስጥ ሰውነት ሁሉ ነገር ፈቃደኛ እንዳይሆን በማድረግ በስራ ደክመህ ወደ ቤት ስትገባ ስጋህ ዝሎ ሰውነትህ ዝሎ ደክ ስትተኛ ለሚስትህ ቦታ ለመስጠት ይሄ ነገር አይነጥለዋ። አንተ ላይም እሷ ላይም ትሰራለች። እንደገና ደግሞ የምትወድህ ሴት የምታፈቅርህ ሴት ካለችና መስተፋቀር ያደረገችብህ ከሆነች ደግሞ የእሷ የዝሙት መንፈስ በተለይ ተክለቁመና ሰውነት መልክ ምናምን ካለ የእሷ ማንነት አንተ ጋር ነው የሚመጣው። ለምን ሲያምር ነው የምትለው፣ ባገባሁት አይደለም ሲያምር ስለምትል ከዚህ ጋር በተኛ የምትለው የዝሙት መንፈስ ነው። ስትጾም ስትጸሊ ስትሰግድ፣ ብዙ ጊዜ ወደ መንፈሳዊ ነገር ስንመጣ ይሄ ዝምኘት ማፍሰስ በህልም መገናኘት የሆነ ክብድ የሚል ነገር መቶላችን ለዝፍዝፍ ሲልብን ለማማተብ በስመ አብ ለማለት የምንቸገርበት ሁኔታ የሚመጣው ይሄ መንፈስ ከመንቃታችን በፊት የገቡ መናፍስት ሴራ ባህሪ ነው። ስለዚህ የመስተፋቅር መንፈስ አንተ ጋር ስትመጣ ምልክቷ ምንድን ነው? በህልም እንዲያውም አንዳንድ ሴቶች ወይም አንዳንድ ወንዶች በጣም ደስ ይላሉ ይላሉ። በህልማቸው የሚገናኛቸው ነገር ደስ ይላል። መጥቶ ሁል ጊዜ ቢገናኛቸው ሁሉ ደስ ይላቸዋል ከሚሰማቸው ስሜት አንጻር ሲነቁ ያው ፓንት መበስበሱ እንዳለ ሆኖ ዘር መፍሰሱ እንዳለ ሆኖ አለማዊ ሰዎች ከሆኑ ጉዳዩን ይወዱታል። ነጮች በተለይ በዚህ ጉዳይ ላይ በጣም እንደ ተፈጥሮ እንደ እንትን ነው የሚያዩት። በሌላ መናፍስ ማ ነው አማልክት መወደድን ነው የሚያዩት። አዎ እንደገና ሌላው ትልቁ ሶስተኛው ግን ዋናው በህልም መታ እንደዚህ የምትገናኝ ከሚስትህ ላይ የሚመጣው መንፈስ ነው። ከሚስትህ ላይ ይመጣል ለምን ሲባል ሚስትህ ላይ የነበረው መንፈስ ምናልባት በሰንበት ቀን ወይም በግዝት በበዓላት ቀን በምናምን ቀን አንተን ከሃይማኖት ስርዓት ለማሳሳት ወይ ሽቶ ተቀብታ ወይ የሴትነት ጠረኗ ምናምን እንዲሸትህ ምናምን በማድረግ ሲፈታተን ይሄ የነበረውን አንተ ስትቋቋመው በህልም መጥቶ ይገናኛል። ስትቋቋመው በተግባር ሊያሰናክል የነበረውን አንተ ስትችለው ከዛ በህልም ይመጣል ማለት ነው። ህሊና ላይ የሚያርፍ አለ ሮሃኒ የሚባል መንፈስ